ሻሎም፣ ይህ የመጽሐፍ ቅዱሳዊው ዕብራይስጥ መሰረታውያን በአማርኛ እያጠናን የምንገኝበት ኮርስ ነው። በዚህ ኮርስ በመጀመሪያው ምዕራፍ ወይም የጥናታችን ክፍል የዕብራይስጥን ፊደላት በመቁጠር ጀምረናል። 22 ፊደላት አሉ። እነሱም በስም በማወቅና ድምፃቸውንም ደግሞ በማጥናት ነበር የመጀመሪያውን ምዕራፍ ያገባድር ነው። በመቀጠል ደግሞ በሁለተኛው የዚህ ኮርስ ምዕራፍ ዕብራይስጥ አናባቢዎችን ለማጥናት ሞክረናል። የዕብራይስጥ ፊደላት ተናባቢ ናቸው ሁሉም። ስለዚህ አናባቢዎች እንዴት እንደተፈጠሩ አይተናል። የአናባቢዎችን ስርዓት፣ የአናባቢዎችን ደግሞ ቅርጽና ድምፅ እሱንም በሁለተኛው ምዕራፍ ተመልክተናል። ይህ ደግሞ የዚህ ኮርስ ሶስተኛ ክፍል ሲሆን በዚህ በሶስተኛው ክፍል ስለ ቀለሞች ወይም በእንግሊዝኛ ሲለብል ስለሚባለው ሀሳብ እንረዳለን ወይም ማጥናት እንጀምራለን ማለት ነው። ምንድናቸው ቀለሞች ወይም ቀለም ስንል ሲለብል ስንል ምን ማለታችን ነው? ያለን እንደሆነ የአናባቢና የተናባቢዎች ቅንጅት ድምፅን የሚፈጥር ሲሆን፣ ድምፆች ሲቀናጁ ደግሞ ቀለሞችን ይፈጥራሉ። እንግዲህ በመጀመሪያ ተናባቢዎችን ነበር ያጠናነው፣ ቀጥለን አናባቢዎችን ነበር ያየነው። የሁለቱ ቅንጅት ደግሞ እንዴት ድምፅን እንደሚፈጥር ካጠናን በኋላ እነዚህ ድምፆች ደግሞ በሚቀናጁበት ጊዜ ቀለሞችን እንደሚፈጥሩ በዚህኛው ምዕራፍ እንመለከታለን። እንግዲህ በዚህ ክፍል በዚህ የጥናታችን ክፍል የዕብራይስጥን የቀለሞች ሕግጋት እንደዚሁም ደግሞ ዝርግና ዝግ የሚባሉትን የቀለም ዓይነቶች በመጨረሻም በዕብራይስጥ ውስጥ የምናገኛቸውን የጭረቶች ወይም አክሰንት ማርከርስ የሚባሉትን በማጥናት ጥናታችንን ወደ ፍጻሜ የምናመጣ ይሆናል። አብረን በንቃት እንከታተላለን። እንግዲህ በመጀመሪያ የቀለም ሕግጋትን እንመለከታለን። በቀለም ሕግጋት ሁለት ሕጎችን እናገኛለን። የመጀመሪያው የአንድ አናባቢ ሕግ የሚባለው ነው። ይህ ሕግ ምን ይላል? በዕብራይስጥ ቀለሞች የሚጀምሩት በተናባቢ ፊደል ሲሆን ቀጥሎም አናባቢ እንደሚከተል ይደነግጋል። አናባቢውን ተከትሎ ደግሞ ሌላ ተናባቢ ፊደል ሊኖር ወይም ላይኖር ይችላል ይላል የመጀመሪያው ህግ። ስለዚህ በዚህ ህግ ላይ የምንይዛቸው ቁልፍ ነገሮች ምንድን ናቸው? በመጀመሪያ ማስተዋል ያለብን የዕብራይስጥ ቀለሞች የሚጀምሩት ሁል ጊዜ በምንድን ነው? በተናባቢ ነው። መጀመሪያ ተናባቢን እናገኛለን። ቀጥሎ ደግሞ አናባቢው ይከተላል። ደግሞ በዚህ ቦታ ላይ እንደምናየው የአንድ አናባቢ ህግ ምንድን ነው የሚለን በአንድ ቀለም ውስጥ የምናገኘው አንድ አናባቢን ብቻ እንደሆነም ጨምሮ ያሳየናል። ስለዚህ እስቲ በምሳሌ ይህንን ህግ ለመረዳት እንሞክር። እርግጠኛ ነኝ ይህንን ቃል በምታዩበት ጊዜ አሁን ፊደሉን በስም ታውቁታላችሁ፣ ተናባቢው ማለት ነው። ደግሞ አናባቢው ከስሮ የመጣውን ቅርጽ ታውቃላችሁ ብዬ እጠብቃለሁ። ይኸውም አናባቢውን ይወክላል። ስለዚህ በመጀመሪያ እስቲ ከተናባቢዎች እንጀምር። በዚህ ቃል ውስጥ ስንት አናባቢ፣ ስንት ተናባቢዎች አሉ የሚለውን እንቁጠር። ተናባቢዎችን በአረንጓዴ ክበብ እከባቸዋለሁ። ይኸው አንድ ተናባቢ ያለን። ከዛ ቀጥሎ የሚመጣው ደግሞ ሁለተኛው ተናባቢ ያለን። ቀጥሎ የሚመጣው ደግሞ ሶስተኛው ተናባቢ አለን። ስለዚህ በዚህ ቃል ውስጥ ሶስት ተናባቢዎች አሉ። የመጀመሪያው ተናባቢ ምን ይባላል? ስሙን የምታስታውሱት ከሆነ ዳሌት ይባላል። ሁለተኛው ደግሞ ተናባቢ ቤት ወይም ቬት ይባላል። ሶስተኛው ደግሞ ተናባቢ ሬሽ ይባላል። እንግዲህ ልብ በሉ ዳሌት እና ሬሽ ወዛግቡ ወይም ከሚያደናግሩ ፊደላት ቅርጾች መካከል ነው ያጠናነው። ዳሌት በምን ይለያል? እዚህ ጋር ቅርጹ ወጣ ያለ ነገር ያለው ሲሆን ሬሽ ደግሞ ክብብ ብሎ ወደታች የሚወርድ እንደሆነ አስታውሰናል። ስለዚህ እንግዲህ ሶስት ተናባቢዎችን እዚህ ጋር እናገኛለን። እነዚህም ተናባቢዎች ምንድን ናቸው? እዚህ ጋር እንደገና ለብቻ ብጽፋቸው፣ ዳሌትን አይተናል። ከዛ በኋላ ቀጥሎ የሚመጣውን ቤትን አይተናል። ከዛ ደግሞ በመጨረሻ የመጣውን ሬሽን ተመልክተናል ማለት ነው። እነዚህ ሶስት ተናባቢዎች በዚህ ቃል ውስጥ ይገኛሉ። ታዲያ እነዚህ ተናባቢዎች ደግሞ አናባቢም አብሯቸው እንደመጣ ልብ እንላለን። አናባቢዎቹን ደግሞ በቀይ ላክባቸው። ይኸው የመጀመሪያው አናባቢ ቀማጽ ይባላል። በቃላችሁ እንደያዛችሁ ተስፋ አደርጋለሁ። ቀጥሎ የሚመጣው አናባቢ ደግሞ ፓታህ ይባላል። ስለዚህ እንግዲህ እዚህ ጋ በኔው ጋር ደግሞ ባስቀምጣቸው። ይኸው ከዳሌት ስር ቃማጽ አለ፣ ከቤት ስር ደግሞ ፓታህ አለ ማለት ነው። እንግዲህ እንዴት ነው የምናነበው በምንልበት ጊዜ አሁን እንዴት እንደምናነብ ቁጥሮቹን ማየት እንጀምራለን። ይኸው በመጀመሪያ ይሄኛው አንድ ይነበባል። ከዚህ ነው የምንጀምረው። ከዚህ አንድ ብለን እንጀምርና ይህንን አንድ ካልን በኋላ አንድ፣ ከዛ በኋላ የአናባቢውን ድምፅ ሁለት እንላለን። ቀጥለን ደግሞ እንደገና የሌላውን ተናባቢ ሶስት እንልና ቀጥለን የአናባቢውን ድምፅ አራት ብለን ከዛ በመጨረሻ ይኸው ይሄኛውን አምስት ብለን እንጨርሳለን ማለት ነው። ስለዚህ አምስት አሉ። ሁል ጊዜ የመጀመሪያው ሕግ ምንድን ነው የሚነግረን ከተናባቢው ነው የምንጀምረው። ስለዚህ ይሄ ዳሌት ደ ነው ብለናል እንደምታስታውሱት። ስለዚህ ደ የመጀመሪያ ይሆናል ማለት ነው። ደ ከዛ በኋላ ቀጥሎ የሚመጣው ማነው? ነው ተናባቢው ነው። እንግዲህ እንደ ዕብራይስጥ ነው የምጽፈው። ዕብራይስጥ ከየት ወዴት ነው የሚነበበው ብለናል? ከቀኝ ወደ ግራ። ስለዚህ ደ ቀጥሎ ባ ወይም ደግሞ ዳ ይሄኛው ዳ ነው። ስለዚህ ደአ ያደርገዋለው ይሄኛው ደአ ይሆናል። ደአ ተቀናጅቶ ሲጻፍ በአማርኛችን ዳ ይሆናል ማለት ነው። ስለዚህ የመጀመሪያው ይሄው አንድ ተናባቢ ይሄውና አንድ ተናባቢ ከዛ በኋላ ደግሞ ሌላ አናባቢ ደአ ዳ ይፈጥራል። ከዛ በመቀጠል ደግሞ ቀጣዩ ደግሞ ተናባቢ ይመጣል። እሱም በ ነው። እሱም ደግሞ ከአ ጋር ነው ያለው ፓታህ አ ነው። ስለዚህ በአ ሲሆን ደግሞ ይሄኛውም ባ ይሆናል ማለት ነው። ስለዚህ ዳ ባ፣ ከዚያ የመጨረሻው ደግሞ ረ ወይም ረ ይሆናል ማለት ነው። ስለዚህ ይሄ አሁን ሲነበብ ምን ተብሎ ይነበባል? ዳባር ተብሎ ይነበባል ማለት ነው ዳባር ዳባር ተብሎ ይነበባል ስለዚህ እንግዲህ እዚህ ጋር ማስታወስ ያለብን ሁል ጊዜ በመጀመሪያው የአናባቢ ህግ መሰረት እያንዳንዱ ቀለም አሁን እዚህ ጋር ስንት ቀለሞች አሉን ሁለት ቀለሞች አሉን ሁለት ቀለሞች አሉ ምክንያቱም በእያንዳንዱ ቀለም አንድ የአናባቢ ህግ እንዳለ መርሳት የለብንም የመጀመሪያው ቀለም ይሄውና ይህንን የያዘ ነው ዳ ደአ ዳ። ሁለተኛው ቀለም ደግሞ ይኸው እነዚህ ሶስቱን አንድ ላይ የያዘ ነው። ዳ በአ ረ ሲሆን አሁን ባር በአር ባር ይሆናል ማለት ነው። ስለዚህ ባር፣ ይሄ ደግሞ ሁለተኛው ቀለም ነው ማለት ነው። ስለዚህ አንድ ቀለም በምን እንቆጥራለን? የቀለሞችን ብዛት በአናባቢዎቹ ብዛት። እዚህ ጋር ሁለት አናባቢ ያለ ማለት ሁለት ቀለም አለ ማለት ነው። ይሄኛው የአንዱ ቀለም ክፍል ሲሆን ሁለተኛው ቀለም ደግሞ እዚህ ጋ የምናገኘው ይሆናል ማለት ነው። ስለዚህ እንግዲህ ልብን በል በቀለም ሕግጋት መሰረት ቀለም አንድ ዳ ነው። ዳሌትንና ቃማፅን ይዟል። ቀለም ሁለት ደግሞ ሶስት ይዟል። በን ይዟል፣ ቃማፅን ይዟል፣ ፓታን ይዟል፣ እንደገና ሬሽን ይዟል። ባር ይሆናል ማለት ነው። ይህ እንግዲህ የመጀመሪያው የአናባቢ ወይም ደግሞ የተናባቢዎች ቅንጅት ቀለምን ሲፈጥር የሚኖረው ህግ ነው። ሁለተኛው ህግ ከዚሁ ጋር ተመሳሳይ ሲሆን የዕብራይስጥ ቀለሞች ዝርግና ዝግ ወይም ዝግና ዝርግ ተብለው የሚከፈሉ ሲሆን ዝርግ የሚባለው ቀለም የአንድ ተናባቢና የአንድ አናባቢ ቅንጅት የሚፈጥሩት ነው። ዝግ የሚባለው ቀለም ደግሞ በአንድ ተናባቢና አንድ አናባቢ እንደዚሁም እንደገና አንድ ሌላ ተናባቢን በማሰለፍ የሚፈጠር ነው። ስለዚህ ይህንንም ህግ በደንብ ልናስተውል ይገባል። አሁንም ወደ ቅድሙ ምሳሌያችን ሄደን ይህንን ለማስረዳት እንሞክራለን። እንግዲህ በመጀመሪያው ህግ መሰረት በአንድ ቀለም ውስጥ አንድ ብቻ አናባቢ ይኖራል በሚለው ይሄው እዚህ ጋር ከፍለን ይሄ የመጀመሪያው አናባቢ፣ ሁለተኛው ደግሞ አናባቢ እዚህ ጋር አለ። ይሄ የመጀመሪያው ቀለም አንድ ብለናል። ይሄኛውን ደግሞ ቀለም ሁለት ብለነዋል። በቀለም አንድ ላይ የምናገኘው ምንድን ነው ካልን፣ ይሄ ተናባቢ ነው፣ ይሄ ደግሞ አናባቢ ነው። ስለዚህ የተነባቢና የአናባቢን ውህድ ነው። ስለዚህ ቀለም አንድ አንድ ተናባቢ ሲደመር አንድ አናባቢ የፈጠሩት እንደሆነ እናያለን። ወደ ቀለም ሁለት በምንመጣበት ጊዜ ግን ይኸው እዚህ ጋር ተናባቢ አለ፣ ከዛ ከሱ ስር አናባቢ አለ። እንደገና ደግሞ ሌላ ተናባቢ ይመጣል። ስለዚህ ሶስት ናቸው። አንድ ተናባቢ ከዛ በኋላ አናባቢ፣ ከዛ እንደገና ደግሞ ሌላ ተናባቢ ይመጣል። እንደዚህ ሆኖ በተናባቢ በሚዘጋበት ጊዜ ይሄ ዝግ ቀለም ይባላል። እንደዚህ ሆኖ ደግሞ በአናባቢ በሚጨርስበት ጊዜ ዝርግ ቀለም ይባላል ኦፕንና ክሎዝድ ወይም ዝግና ዝርግ እንላቸዋለን። ስለዚህ ይሄኛው በተናባቢ ስለሚያቅ ስለሚያልቅ ዝግ ነው፣ ይሄኛው ደግሞ በአናባቢ ስለሚያልቅ ዝርግ ነው ማለት ነው። ዝርግ ነው። ስለዚህ ይሄንን ደግሞ እንደ ህግ ሁለት እንይዘዋለን ማለት ነው። ዝግና ዝርግ ቀለም በመባል ይከፈላሉ። ዝርግ የሚባለው ተናባቢና አናባቢ ብቻ ሲሆን ነው። ዝግ የሚባለው ደግሞ ተናባቢ አናባቢ እና እንደገና ደግሞ ተመልሶ ተናባቢ ሲመጣ የምናገኘው ነው ማለት ነው። እንግዲህ በአጭሩ ስለ ቀለሞች የተመለከትነውን ለማጠቃለል ያህል ወደ ጭረቶች ከማለፋችን በፊት በዕብራይስጥ አንድ ቀለም አንድ አናባቢ ብቻ እንዳለው አይተናል። እንደገና ደግሞ ከዚሁ ጋር በተገናኘ ምንድን ነበር ያየነው? ቀለም ደግሞ የሚጀምረው በአናባቢ ድምፅ ሳይሆን በተናባቢ ድምፅ ሳይሆን በአናባቢ ድምፅ እንደሆነ፣ በተናባቢ መጀመሪያ ተናባቢ ከዛ በኋላ አናባቢ እንደሚያመጣ አይተናል። ከዛ በሶስተኛ ደረጃ ደግሞ የተመለከትነው ሁለት አይነት እንዳሉ ነው። ይሄኛውም ዝግና ዝርግ የሚባሉ እንዳሉ ተመልክተናል። እንግዲህ ይሄኛውን ክፍል ከመቋጨታችን በፊት ከቀለሞች ጋር በተገናኘ ደግሞ ጭረቶችን ማስታወስ ይጠቅመናል። ጭረቶች በዕብራይስጥ አክሰንት ማርከርስ ይባላሉ ወይም ደግሞ ጭረቶች ይባላሉ ወይም ኒኩድ ይባላሉ። እንግዲህ ከነዚሁ ጋር በተገናኘ ያው ቀደም ብለን እንዳየነው እነዛ የአናባቢ ስርዓቶች ራሱ ኒኩድ የሚባሉት ነጠብጣብ ናቸው፣ አይደል? በኋላ ላይ ታዩታላችሁ። የዕብራይስጡን መጽሐፍ ቅዱስ ወይም ደግሞ ብሉይ ኪዳንን ከፍተን በምናነብበት ጊዜ ከፊደላቱ ስር ብዙ ነጠብጣቦች እናያለን። እነዚህ ነጠብጣቦች አንዳንዶቹ በአብዛኞቹ ከዚህ ቀደም የተመለከትናቸው አናባቢዎች ናቸው። ግን ደግሞ በዛው ልክ ባልተናነሰ ደግሞ ሌሎችም ከዛ ውስጥ የማይካተቱ እናገኛለን። እነሱ ምንድን ናቸው ያለን እንደሆነ ጭረቶች ናቸው ማለት ነው። እና ጭረቶች ሁለት ጥቅም አላቸው። አንደኛ የቃሉ የትኛው ቀለም ረገጥ ተደርጎ እንደሚነበብ ወይም አክሰንትድ የሆነ የትኛው እንደሆነ ያመለክታሉ። አብዛኞቹ የዕብራይስጥ ቃላት የመጨረሻው ቀለማቸው ነው ረገጥ ተደርጎ የሚነበበው። ስለዚህ እነዚህ ጭረቶች በመጨረሻው ቀለም ላይ በአብዛኛው ይታያሉ። ሁለተኛ ደግሞ አብረው የሚሄዱ ቃላትን የማመልከትና አረፍተ ነገሩ የሚከፋፈልባቸውንም ቦታዎች የማሳየት ሚናን ይጫወታሉ። ከዚህ ጥቅማቸውም የተነሳ በሁለት ጎራ ተከፍለው ይቀርባሉ። እነዚህም አገናኝና አካፋይ ጭረቶች ይባላሉ ማለት ነው። እስቲ የተወሰኑትን በተደጋጋሚ የምናያቸውን አገናኝና አካፋይ ጭረቶች እንመልከት። በዛውም ንባባችንን ደግሞ ቀለሞቹን በመከፋፈል እንለማመዳለን። ለምሳሌ የመጀመሪያው አገናኝ ይሄ ሜርካ የሚባለው ነው። ሜርካ እዚጋ እንደምታዩት በዚህ በመጀመሪያው ቃል ውስጥ ታገኙታላችሁ። ሜርካ እና ዋ እንግዲህ ይህንን ብናነበው እየከፋፈልን፣ ይህንን ይሄ መጀመሪያው ይሄውና አንድ ተናባቢ አንድ አናባቢ ዋ ይሆናል። ከዛ ቀጥሎ ዮ እስከዚህ ድረስ ይመጣል። ከዛ ሜር ደግሞ ቀጥሎ ይመጣል። ዋ፣ ዮ፣ ሜር፣ ዋዮ ሜር አሁን እች ጭረት እዝች ጋ ያለችው ጭረት እችኛዋ ፓታህ ናት፣ እናቃታለን። እችኛዋ ሴጎል ናት። እችን ግን አታቋትም፣ ከዚህ በፊት አላየናትም። ምንድናት? እች ብላችሁን ግር እንዳይላችሁ፣ እቺ ሜርኻ ትባላለች። ሜርኻ ጭረት ስትሆን ከዚህ ውስጥ የገባችበት ምክንያት ይሄኛው ሁለተኛው ቀለም ጎላ ተብሎ እንዲነበብ ነው። ስለዚህ ዋዮሜር ይሆናል ማለት ነው። ዋዮሜር እዛ ጋር ረገጥ ተብሎ እንዲነበብ ምልክት ትሰጣለች ማለት ነው ደግሞም እንደገና አገናኝ ስለሆነች ይሄኛውና ከሱ ቀጥሎ የሚመጣው ቃል አብረው የሚጣመሩ መሆናቸውን ታመለክታለች ማለት ነው ቀጥለን የምናየው ደግሞ ልክ እንደዚሁ ሆና እችኛዋ ሜርኻ ትንሽ እጥፍ ትላለች ሙናህ ሲሆን ግን እንደ ሻርፕ ነው ወይም ደግሞ ቅንፍ ነው የሚለው ያ ደግሞ እዚህጋ እንደምታዩት ይሄው የመጀመሪያው ቀለም ይሄ ነው ባ የሚለው ነው። ቀጥሎ ደግሞ ራ ብሎ ይመጣል። ባራ ባራ። ይሄ ያው እንደምታዩት ይሄ መጀመሪያው፣ ይሄ የመጨረሻው ቀለም ነው። በመጨረሻው ቀለም ላይ ነው የመጣው። ይሄ ብዙ ጊዜ ጭረቶችን የምንጠብቅበት ቦታ ነው። የመጨረሻው ቀለም ላይ ረገጥ ተደርገው ይነበባሉ። ስለዚህ ባራ ባራ ብለን እናነባዋለን ማለት ነው። ከሚቀጥለውም ቃል ጋር ተያያዥ እንደሆነ ያመላክተናል። ከዛ በኋላ ምሁ ፓህ የምትባል ደግሞ አለች። እች ደግሞ እንደዚህ አይነት ጭረት የምታሳይ ናት። ለምሳሌ እዚህ ጋር ነፈሽ ነፈሽ። ይሄ የመጀመሪያው ነ የምትለውናት ቀጥሎ ደግሞ ፌሽ አለ። ይሄኛው ላይ የመጀመሪያውን ረገጥ አድርጋ ነበው እያለ ነው። ነፈሽ ነፈሽ ብያነባዋለሁ። ደግሞ ከሚቀጥለው ቃል ጋር እንደምትጊ ያስታሳያለች። ከዛ በኋላ ተሊሻ ቀተና የምትላት ደግሟለች። ችኛዋ ለየት ያለች ናት። እንደምታዩት ዜሮ ትሰራና እንደ ጫፍ በአናት በኩል የምትወጣ ይኸው ይሄ ኤሎሂም ሎ ሶስት ቀለሞች አሉት። አንድ ሁለት ሶስት። ልብ ብላችሁ ካያችሁ ቀለሞችን እየቆጠርኩኝ ያለሁት በአናባቢዎች ብዛት ነው። ስለዚህ ኤሎሂም ኤሎሂም ስለዚህ ቱ ጋናት ያለችው የመጨረሻ ሂም የምትለው ላይ ያለችው ከሚቀጥለው ቃልም ጋር መያያዟን ታሳያለች ማለት ነው። ስለዚህ እንግዲህ እነዚህ አገናኝ ጭረት ይባላሉ። አገናኝ ጭረት እንላቸዋለን። ሌላኛዎቹ ደግሞ በጭረት ውስጥ የምናገኛቸው አገናኝ ብቻ ሳይሆኑ አካፋይ ደግሞ የሚባለዋሉ። አካፋዮች ደግሞ ልክ በአማርኛችን ነጠላ ሰረዝ፣ ድርብ ሰረዝ እያደረግን በመካከል እንደምንከፋፍለው በቃላት መካከል ለመከፋፈልም የሚያገለግሉ ናቸው። የመጀመሪያው እዚጋ እንደምታዩት ይኸው ሲሉቅ ይባላል። ሲሉቅ ይኸው የመጀመሪያው ቀለም ይሄ ነው አንድ ሁለተኛው ቀለም ይሄ ነው፣ ሶስተኛው ይሄ ነው። ስለዚህ ሲሉቅ ያለችው ሁለተኛው ቀለም ላይ ነው። ብዙ ጊዜ ሲሉቅ እንደዚህ ስትመጣ፣ በመጨረሻ ደግሞ ይሄ ሶፍ ፓሱቅ ይባላል። እንደዚህ ሁለት ነጥብ የሚመስል ይመጣል። እሱም አረፍተ ነገሩ በአራት ነጥብ እንደተዘጋ የሚያሳይ ነው። ሲሉቅ የአረፍተ ነገር መጨረሻው ና ትመጣለች። ሌላ ደግሞ እዚህ በማሀከል ላይ የምናየው ኤሎሂም ሆኖ ይመጣል። እችኛዋ ደግሞ እንደ ሰ የምትመስለው የአማርኛችን ትንሽ በትንሽ መጠን የተጻፈች ሰ የምትመስለው ደግሞ አትናህ ትባላለች። እቺ ጭረት ወሳኝ ናት፣ ምክንያቱም የጥቅሱን ማዕከል የምታሳይ ናት። ማዕከል ላይ ቆም የምታደርግናት ከዛ ቀጥሎ ደግሞ የምንመለከተው በመጨረሻ ላይ የሚመጣው ሶስት ነጥብ ወይም ሴጎል የሚመስለውን ነው። ልዩነቱ ሴጎል ከታች ነው፣ ይሄ ከአናት ላይ የሚመጣ ነው። ይሄንንም ደግሞ ይኸው ሃራቂያ ሃራቂያ ሃራቂያ ሴጎልታ ይባላል። እዚህ ላይ ያለው ይሄም ቆረጥ አድርጎ እንዲቆም የሚያደርግ ነው። ሃራቂያ ከዛ ቀጥለን ደግሞ የምናገኘው ዛቄፍ ቃቶን የሚባለው ነው። እሱ ደግሞ ከላይ ልክ እንደ አማርኛችን ሁለት ነጥብ የሚመስል ነው። እዚህ ጋር ለምሳሌ ኤሎሂም ኤሎሂም የመጨረሻው ላይ ነው እንግዲህ ጭረቱ ያረፈው፣ ግን ቆም ማድረጊያም እንደሆነ እናያለን። ከዛ በኋላ ቀጥለን የምናየው ደግሞ እቺ እንደ ዳይመንድ ወይም አልማዝ የምትመስል ቅርጽ ናት፣ ሪቪያ ትባላለች። ለምሳሌ ይሄ ወሃ ሀሬዝ አ ላይ ረገጥ እንድናደርግ ያደርገናል። ደግሞ መክፊያ መሆኑን እናገኘዋለን። ከዚያ በመጨረሻ ደግሞ እንግዲህ ከዚህ ዝርዝር ውስጥ ካሉት ቲፍሃ ይባላል። ይሄ ቲፍሃ እንደምታዩት ቲፍሃ ከምን ጋር ይመሳሰላል መሰላችሁ? እዚህ ጋር ካያችሁት ከሜርሃ ጋር ሜርሃ እንዲህ ብሎ ይጀምርና ቲፍሃ ደግሞ በዚህ በኩል ይመጣና በተቃራኒ ይዘጋዋል። ሜርሃ እንደዚህ ነው። ቲፍሃ ደግሞ እንደዚህ ነው። ስለዚህ ልክ በአማርኛችን እንደምናገኘው በትምህርተ ጥቅስ አንዱ ከፍቶ ሌላው ዘግቶ በመካከል ያሉትን አንድ ላይ እንደሚያደርግ እዚህ ጋም ደግሞ ሜርካ እና ቲፍካ እንደዛው ነው። ሜርካ ወደዛ ቀጥለህ አገናኝ ይላል፣ ደግሞ ቲፍካ በዚህ በኩል እስከዚህ ድረስ ነው ዝጋ ብሎ ይዘጋል ማለት ነው። ስለዚህ አሁን እዚህ ጋ ብታዩት ብርሽት ብርሽት ይላል። ስለዚህ ብርሽት ከፊቱ ካለው ጋር ተገናኝቶ እዚህ ጋ የሚዘጋ ነው ማለት ነው። ስለዚህ እንግዲህ እነዚህ በጣም የተለመዱ አስር ጭረቶች ናቸው። አራቱ አገናኝ ናቸው፣ ስድስቱ አካፋይ ናቸው። ተደጋግሞ ስለምታዩቸው ብታውቋቸው፣ አይናችሁን ብታስለምዱት እና ጥቅማቸው ምን እንደሆነ ብታውቁ በጣም ይጠቅማቸዋል ማለት ነው። ስለዚህ እንግዲህ ይህን የቀለሞችን ትምህርት የመጀመሪያ ክፍል ስናጠቃለን የቀለሞች ሕግጋትን አይተናል። ሁለት አይነት ሕጎችን እንደተመለከትን እንደምታስታውሱ ተስፋ አደርጋለሁ። የመጀመሪያው የአንድ አናባቢ ሕግ የሚባለው ነው። በአንድ ቀለም ውስጥ አንድ አናባቢ ብቻ እንዳለ እንድናስተውል፣ ቀለም ደግሞ የሚጀምረው በተናባቢ እንደሆነ አይተናል። ከዛ ደግሞ ቀጥለን ቀለሞች በሁለት እንደሚከፈሉ ዝግና ዝርግ ተብለው እንደሚከፈሉ አይተናል። ዝግ የሚባሉት በተናባቢ የሚያልቁ ናቸው። ዝርግ የሚባሉት ደግሞ በአናባቢ የሚያልቁ መሆናቸውን አይተናል። እንግዲህ ይሄ የቀለም አይነቶችን የሚወክል ነው ማለት ነው። የቀለም አይነቶችን የሚወክል እንደዚህ አይተናል። በመቀጠል ደግሞ የተመለከትነው የዕብራይስጥ ጭረቶችን ነው። ሁለት አይነት ጭረቶች እንዳሉ አይተናል። አገናኝና አካፋይ የሚባሉ ናቸው። ስለዚህ እነዚህ ከምናውቃቸው ከአናባቢዎቹ ውጭ ስለሆኑ በደንብ ባንክሮ ልዩነታቸውን መገንዘብ እንደሚያስፈልገን አይተናል። እንግዲህ ይህን ቪዲዮ መልሳችሁ በማየት ያልገባችሁን ነገር ቆም አድርጋችሁ እንደገና በመፈተሽ እነዚህን ወሳኝ የሆኑ ዕብራይስጥን ድምፅ አውጥቶ ለማንበብ የሚረዱ ሕግጋትንና መርሆችን እንድታውቁ በዚሁ አጋጣሚ እያደፋፈርኩ መልካም ጥናት እመኝላችኋለሁ። ሻለው